በኢትዮጵያ የሙዚቃ ታሪክ ውስጥ የራሳቸውን አሻራ ካሰረፉ ሰዎች በቀዳሚነት ደረጃ የሚታወቅ ገና በልጅነት እድሜው ለስፖርት አላቂ የሆነ ፍቅር ያለው ለሙዚቃ የተፈጠረ እስኪመስል ድረስ ድረስ በአፍላ ዕድሜው ወደ ሙዚቃው ዓለም ጎራ ያለ በመላው ኢትዮጵያውያን ዘንድ ተወዳጅነትን ያተረፈ ሰው ከፕሮዲውሰር እና አቀናባሪነቱ ባሻገር የግጥምና ዜማ ደራሲ የሆነው ይህንን ሰው አንጋፋው የሙዚቃ ባለሙያ ዳዊት ይፍሩ ሲገልጸው ባለፉት 25 ዓመታት እንደ ኮከብ ብልጭ ያለና ባጭር ጊዜ ብዙ ስራዎችን የሰራ ታታሪ፣ ስራውን አክባሪና ለሙያው ታላቅ ፍቅር ያለው ሰው ነው ሲል የመሰከረለት ታላቅ ሙዚቀኛ እንደ ወትሮው በዓለማችን ከሚገኙ ወደተለያዩ ተለያዩ ሀገራት ከመከንፋችን ተቆጥበን ታላቅ ኤልያስ ለዛሬው መዳረሻችን አድርገነዋል። ነው ከፋ የያዘች ቤት አለም ከፕሮዲሰርና አቀናባሪነቱ ባሻገር የግጥምና ዜማ ደራሲ የሆነው ከብዙዎቹ ልብ የማይጠፋው ኤልያስ ከያሬድ ትምህርት ቤት ከተመረቀ በኋላ መዲና ባንድ ውስጥ ጊታር ይጫወት የነበረ ሲሆን ጊታር መጫወት ላይ በደንብ የተካነ እንደነበር የተለያዩ ሰዎች ሲናገሩ ይስተዋላሉ። ትናንት ዛሬና ወደፊትም በበርካቶች ልብ ውስጥ የማይጠፋው የከተማው መናኝ ትውልድና እድገቱ የሀገራችን ኢትዮጵያ መናገሻ በሆነችው አዲስ አበባ ከተማ በተለምዶ አብነት በሚባል አካባቢ በ97 ዓ ም እንደሆነ ይነገራል። ገና ከልጅነቱ ጀምሮ የተለያዩ ሙዚቃ ስራዎችን ያካበተው ኤልያስ መልካ በ987 ዓ ም የ11ኛ ክፍል ተማሪ እያለ ጊታር መጫወት የሚችል ሲሆን ለዚያ በቃው ደግሞ ሙዚቃ ትምህርት ቤት ላይ በወሰደው ትምህርት ነበር ገና በፃነት ወደ ጥበቡ ዓለም ጎራ ያለው ኤልያስ በብዙ የሙዚቃ አፍቃሪያን አይን ውስጥ ተለው የገባ ከመሆኑ ባሻገር አቦጊዳ የተባለውንና በመላው ኢትዮጵያውያን ዘንድ የሚወደደው ታላቁ ሙዚቃኛ ቴዲ አፍሮ የመጀመሪያ አልበም ቅንብር ከሰራ በኋላ የአልበሙ ስኬትን ተከትሎ የበገና ስቱዲዮ ለመክፈት በቃ ከዚህ በኋላም ተወዳጅ የሆኑ ድምፃዊያን ስራዎችን ያቀናበረ ሲሆን በጣም የሚያስገርመው ከዘሪቱ ከበደ እስከ ዮም መኮንን ከትግስ ላቀ እስከ ሚካያስ ባይሉ ኃይሊ የታደሰ እስከ ኃይሊ ሩትስ ያሉ የበርካታ ድምፃውያን ተወዳጅ የመጀመሪያ አልበሞች የተከሸኑት በዝነኛውና ተወዳጁ በኤልያስ እጅ እጅና ስቱዲዮ ነበር። ወጣቱ የሙዚቃ አቀናባሪ በሀገራችን አንጋፋ አርቲስቶች ተብለው ከሚመደቡት ልክ እንደ መሐመድ አህመድ፣ አረጋኸኝ ወራሽ፣ ኮኮ ሰብስቤ መሳሰሉ ጋር አብሮ የሰራ የጥበብ ሰው ነበር። ምንም እንኳን ኤልያስ መልካ ባይኑ የሚያስተውላቸው በርካታ የሚባሉ ጉዳዮች እንዲስተካከሉ የሚሻይነት ሰው የነበረ ሲሆን የሙዚቃ ባለሙያዎችን መብት ለማስከበር ከሌሎች የሙዚቃ ሰዎች ጋር ከፍተኛ ጥረት ያደረገ ሰው ነበር። ኤልያስ መልካ ላለፉት አመታት እንደ ኃይለ ሚካኤል ጌትነት እና ዳዊት ንጉስ ከተባሉ የሙዚቃ ባለሙያዎች ጋር በመተባበር አውታር የተሰኘ የሙዚቃ መገባበያ ስርዓት ለመዘርጋት ሌት ተቀን ሲዳፋ እንደነበር መረጃዎቹ በስፋት የሚጠቁሙ ሲሆን የሙዚቃ ባለሙያዎች በስራቸው ተገቢውን ጥቅም ማግኘት አለባቸው የሚል አቋም እንደነበረው ይነገራል። በጣም የሚያስገርመው የከተማው መናኝ ኤልያስ መልካ በመሰሉ ፋንታሁን ወይ ልምጣ ወይምጣ ሙዚቃ ውስጥ ሰዋዊ ህመሙን ለመተንፈስ በቅቷል። ኤልያስ መልካ ምንም እንኳን የሙዚቃ ኢንዱስትሪ የተለየ ለውጥ እንዲያመጣ የሚፈልግና የሚጥር ሰው ቢሆንም በጣም የሚያሳዝነው በመጨረሻ ህይወቱ ክፍሎቹ የኩላሊት እጥበት በሌላ ጊዜ የልብና ስኳር መድኃኒት ይወስድ እንደነበር የተለያዩ ጥበብ ሰዎች ሲያወሱ ይስተዋላሉ። ለውራት የኩላሊት ሕክምናውን ሲከታተል የቆየው ኤልያስ መልካ እጅ እያጠረው የመጣ ሲሆን፣ ይህን ህመሙን ለማንም ሰው ለመናገር ድፍረት ግን ከቶም አላገኘም ነበር። በዚያን ወቅት ከህመሙ ጋር እየታገለ በሚሰራቸው ሙዚቃዎች ሁሉንም ነገር ለመሸፈን አብሾ የሚ ሲሆን ከዚህ በኋላ ግን ነገሮች ተደራረቡበት እና ለመጀመሪያ ጊዜ ብድር ጠየቀ። የቤት አከራዩን ወርሃዊ ክፍያም ለተወሰነ ጊዜ ታገሱ ሲል ጠየቀ። የኤልያስ አብራኮች እና ወዳጅ የሆኑ ሰዎችም ኤልያስ እስከ ዛሬ ድረስ ደርሶ እኛን መደበቁ ጥሩ አልነበረም፣ እኛስ እንዴት ማወቅ ተሳነን? ሲሉ ይደመጣሉ። አብሮ አደግና የቅርብ ጓደኛ የሆነው ሳሙኤል ደሳለኝ ብዙ ነገሮችን በውስጡ አምቆ ያዘና ባሁሉ የሚሰማውን ነገር አንዳችን እንኳን ሳይናገር ያለፈ በመላው ሙዚቃ ኢንዱስትሪ ውስጥ በሁሉም ሰው ተወዳጅነትን ያተረፈ ሰው ነበር፣ ሲል ይገልጸዋል። ይህን መብሰል ሰሉን ደግሞ ወይ ምጣ ወይ ልምጣ ሙዚቃ ውስጥ እህ ወይዬ ጉድ ስንት አለ በሆዱ ያመቀው ነው እንጂ ማለቱ ሳይሆን አይቀርም። ወይምጣ ወይ ልምጣ ተቃርኖዎች የተሰነቁበት ሙዚቃ ነው። በተለይ ወይ ልምጣ ሲል ምድራዊን ዓለም ረስቶ ሰማያዊ ዓለም ለመሄድ የጓጓበት ነበር። ወይምጣ የሚለው ደግሞ እግዚአብሔር በምህረቱ ጎብኘኝ ከሚል ተማጽኖ ጋር ይተሳስራል። ተቃርናዊው መንገድ ሌላም ገጽታም ያለው ሲሆን ስቃዩን እንደ ኃጢያት ከመቁጠር ወጦ በምን ጥፋቴ ነው ልቤ እንደሚቀጣ እያለ አምላኩን እስከ መሞገድ ደረጃ አድርሶት ነበር። ታዲያ የልመና የሰው አቅመ ቢስነት ወለል አድርጎ እያሳየ ካምላካችን አንዳች ነገር መጠበቅ ግን ተስፋ መቁረጥ ሊባል እንደማይችል የገለጸበት ነበር ኤልያስ መልካ። በዚህ ሙዚቃ ውስጥ የታየበት ስነ ልቦናዊ መናወጥም የዚህ አምሳያ ነው። በሰዋዊ ባህር አለም ጋደም ጋደም፣ ሰው ሁሉ ሊተኛ ነው ቁጭ ያለው ያንተ በሽተኛ በሚለው ስቃዩን ብሰቱን ለፈጣሪው ከመናገሩ ባሻገር በመንፈሳዊ ጥንካሬው ደግሞ ከፈጣሪው ምረት እንደሚያገኝ ተስፋ አድርጓልም ኤልያስ መልካ። በጣም የሚያስገርመው ከአራት መቶ በላይ ሙዚቃዎችን በመስራት በኢትዮጵያ የሙዚቃ ጉዞ የራሱን አሻራ ያሰረፈና በደማቁ የጻፈ የዘመናችን ተወዳጅ ሰው ነበር። ተግደት ከፋ ቤት አለ ከፕሮዲሰር እና አቀናባሪነቱ ባሻገር የግጥምና ዜማ ድራሲ፣ የኩላሊትና ስኳር ሕመም የነበረበት ኤልያስ መልካ መስከረም 24 ቀን 2012 ዓ.ም ተምረት ከዚህ ዓለም በሞት ተለይቷል። በቅርብ የሚያውቁት ጓደኞቹ ሲገልጹት ምንም እንኳን በጣም በርካታ የሚባሉ ስራዎችን ቢሰራም በሰራቸው ስራዎች ያረካ ወጣት አርቲስቶችን ወደ ሙዚቃው ዓለም በማምጣት ያስተዋወቀ ታላቅ ሙያተኛ ነው ሲሉ የወጣቱን የሙዚቃ አቀናባርነት አስተዋጽኦ ያወሳሉ። የሙዚቃው ትልቅ ሰው የሙዚቃው አርካ ኤልያስ መልካም ዛሬም ወደፊትም የሰራቸው ስራዎች ሕያው ምስክር ከሆናቸው ባሻገር በሁሉም የሙዚቃ አፍቃሪያን ልብ ውስጥ ፈቅሮ እንደ ዙፋን ይኖራል። ውድ የጂክ ቲዩብ ቤተሰቦች ለዛሬ ወደ እናንተ ያዘጋጀንላችሁ መሰናዶ ይመስል ነበር። በሌላ ጊዜ በሌሎች መሰናዶዎች እስከምንገናኝ ድረስ ሰብስክራይብ ማድረግ እንዳይረሳ፣ መልካም ጊዜ።